ዋይፕስ ነው ሰው የምንናደርጋለን። ሶስቱን አንድ ላይ እንደዚህ እንደራርብና በደንብ ከዘረጋነው በኋላ ተመልከቱ። ልክ እንደዚህ በደንብ ከዘረጋነው በኋላ የለጥፈን ሶስት ሶስት ነው የምናደርገው። በቁመቱ እናደርግና የምናደርጋለን። አያችሁ አንድ ናቸው ይሄን ካደረገን አስተካክለን ካስቀመጥ ነው በኋላ እናጥፈዋለን ሶስት ጊዜ ግን ስሬት ነው ሶስት እናጥፈዋለን እንደዚህ ማለት ነው ይሄ የምን አገኘን አንድ ጥሩ ፓድ ቤቢ ዋይፕስ አገኘን ማለት ነው ይሄኛው ሀምሳ ጊዜ ታጥፎ ምንም አይሆንም ለዚህ ለሶስት 3 አመት ሁሉ ሊያገለግል ይችላል ነው ይሄ ብቻ እዚህ ቤቢ ዋይፕስ በጣም ጥሩና ወሳኝ ዕቃ ነው። ከሌሎቹ ሁሉ ያው ሞዴስ ስትገዙም እንደዚሁ አይነት ነው ውስጡ ያለው። ይኛው ግን ራሳችሁ እያጠባችሁ ደጋግማችሁ ልትሰሩበት የምትችሉት ፓድ ነው። ይህ በእውነት እኔ በጣም የወደድኩት ነው። ልጄንም ይህንን ነገር በደንብ ነው ማሳያት፣ እንገዛና የእሷን ፓድ በራሷ እንድትሰራ አደርጋለሁ። በየወሩ እንግዲህ ሞዴስ ከመግዛት ተገላገልኩኝ ማለት ነው ይችው

ዘም ማድረግ ሁሉ እንችላለን ማለት ነው። ስለዚህ ደግሞ በዚህ በኩል ቁመቱ እንደዚህ በቁመቱ ካደረግን በኋላ በጎን ብንስበው ይለጠጣል በምንፈልገው ቁመት ልክ ማድረግ እንችላለን። ግን አያችሁ ይችኛዋ መስመር እንደዚችን መስመር አስተካክለን ካስቀመጥናት በኋላ ያስተካክለን ካስቀመጥ ነው በኋላ አስተካክለን ማስቀመጣችን ብትፈልጉ እንግዲህ ስታደርጉት ይሄ ጠንካራ ማለት ነው። ይሄኛው የሚለጠጠው ክፍል ነው ማለት ነው። ስለዚህ እንዲህ እናደርገዋለን ማለት ነው። እሱ መለጠጥ እንኳ ብትፈልጉ አይቆረጥ፣ አይበጠስ፣ ይታጠባል።